ጣና ውስጥ ለኝ እንደምን ክብራትና ክብራን ተመልካቾቻችን፣ ከዜና ኢትዮጵያ ወደ ሰዓቱ የስፖርት ዜናዎች እናልፋለን። ከዜናዎቹ ጋር ደግነት መኩሪያና የስንቄ ባንክ የስፖርት ዜናዎቻችን የክብራ ጋር ስለሆነ ከልብ እናመሰግናለን። ከዓመት በታች የኢትዮጵያ ሴቶች ብሔራዊ ቡድን ከዓለም ዋንጫ ማጣሪያ ውጭ ሆነ። ትናንት ኬንያ ናይሮቢ ላይ ከኬንያ የተደረገው የመልስ ጨዋታ በኬንያ አራት ለባዶ አሸናፊነት ነው ይጠናቀቀው። በመጀመሪያው ዙር ጨዋታ አበበ ቢቂላ ስታዲየም ላይ ሁለቱ ሀገራት አንዳቻ መለያየታቸው የሚታወስ ሲሆን በድምር ውጤትም ኬንያ ኢትዮጵያን አምስት ለአንድ በመርታት ወደ ቀጣይ ዙር አልፋለች። በሌላ ዜና የኢትዮጵያ ሴቶች ብሔራዊ ቡድን በጥቅምት ወር ከታንዛኒያ ጋር ላለባቸው የ2026 የሴቶች አፍሪካ ዋንጫ ማጣሪያ ልምምዳቸውን በአበበ ቢቂላ ስታዲየም አጠናክረው ቀጥለዋል። የኢትዮጵያ ብሔራዊ ቡድን በዓለም ዋንጫ ማጣሪያ ላለበት ጨዋታ ለግብ ጠባቂው ፍሬው ጌታውን ጥሪ ያቀረበ። ዋሊያዎቹ ከጊኒቢሳውና ቡርኪና ፋሶ ጋር ላለባቸው የመጨረሻ የዓለም ዋንጫ ማጣሪያ ዝግጅታቸውን ዛሬ የሚጀምሩ ሲሆን የዋሊያዎቹ ግብ ጠባቂ አቡበከር ኑራ በጉዳት ምክንያት ከቡድኑ መለየቱን ተከትሎ አሰልጣኝ መሳይ ተፈሪ ለድሬዳዋ ከተማው ግብ ጠባቂ ፍሬው ጌታውን ጥሪ አድርገዋል። በዝርዝር ወደ ምንመለከተው የሀገር ውስጥ ጉዳያችን ስናልፍ በቶኪዮ አለም አትሌቲክስ ሻምፒዮና ለተመዘገበው ደካማ ውጤት የአሰልጣኞችና የአትሌቶች አለመታዘዝ የሀገር ፍቅር አለመኖርና የባህላዊ የስልጠና መንገዳችን ምክንያቶች ናቸው ሲል የኢትዮጵያ አትሌቲክስ ፌዴሬሽን አስታወቀ የኢትዮጵያ ብሔራዊ ቡድን መፍረስ ለግላዊነትና ለግብዝነት በር ከፍቷል የሚለው ፌዴሬሽኑ በቅርቡ ብሔራዊ ቡድኑን በተመለከተ ውሳኔ እንደሚሰጥና ተቋሙ በአለም አቀፍ አሰራር ሊመራበት የሚችል የሪፎርም ስራዎችም መስራት እንዳለባቸው ነው የተገለጸው። አብርሃም አድማሱ በዚህ ጉዳይ ላይ ተጨማሪ አለው። በቅርቡ የተጠናቀቀው የቶኪዮ ዓለም አትሌቲክስ ሻምፒዮና የኢትዮጵያን ወቅታዊ የአትሌቲክስ ስብራት በጉልህ እያሳየ ሆኗል ኢትዮጵያ ሻምፒዮናውን በሁለት ብርና በሁለት ናስ ሜዳሊያ ብቻ ስታጠናቀቅ ከ34 ዓመታት በኋላ ለመጀመሪያ ጊዜ መድረኩን ያለ ወርቅ ሜዳሊያ የጨረሰችበት አጋጣሚም ሆኗል የኢትዮጵያ አትሌቲክስ ፌዴሬሽን ለውጤት መጥፋቱ የኢትዮጵያን ህዝብ ይቅርታ የጠየቀ ሲሆን የአሰልጣኞችና የአትሌቶች አለመታዘዝ የአገር ፍቅር አለመኖርና የባህላዊ የስልጠና መንገዳችን ለውጤቱ መጥፋት ምክንያቶች ናቸው ይላል ስልጠና በተመለከተ እዚህ ላይ በዚህ ውድድር ላይ ክፍተቶችን አይተናል። በተወሰነ መልኩ ጊዜ ሰጥቶ መስራት ይፈልጋል። አትሌቶች የፌዴሬሽንን ጥሪ ተቀብለው ስርዓት አክብሮ እንዲጠሩ እንዲሰሩ ህጎች አሉን። የፌዴሬሽኑ ደንብና መመሪያ አለ። የስነ ምግባር መመሪያ አለ፣ የጸደቀ ነው። ስርዓት አልበኝነት አለ። እነኚህ ከዚህ በፊትም የተፈጠሩትንም በዚህ ህግ መሰረት ይዳኛሉ። ጥሩ ጥሩ ህጎች አሉ። ክፍተቶች ስለነበሩ ተፈጻሚነት ስላልተደረገባቸው ነው። ከዚህ ጀምሮ ግን እነኚህ ህጎች ወደ ስራ የምናስገባበት ማናጀሮችና አሰልጣኞች ጋር ያለው ኮንስፓይሬሲ ነው። ቢዝነስ የግል ቢዝነስን ካልሆነ በስተቀር የሀገራዊ የሆኑ ነገሮችን ካለማሰብ የመጡ ነገሮች እንደሆኑ ነው እኔ አጽንኦት ሰጥቼ መናገር የምፈልገው። የአቅም ውስንነት አለ። አትሌቶች በሙያቸው ኢቨንታቸው አያሰለጥኑም፣ እቅዳቸው አያሳዩም። አትሌቶች ፍቅር የላቸውም ፍቅር እንዳይኖራቸው የሚያደርጓቸው ደግሞ ግለሰቦች ናቸው እንጂ አትሌቶች ላይ ምንም ጥፋት የለም። ብዙ ፍላጎቶች አሉ። እዚህ ጋ ትልቅ ገንዘቦች አሉ፣ ብዙ ገንዘቦች አሉ። የውጭ ጉዞ ራሱ ለአንዳንድ ሰዎች ትልቅ ስራ ነው። እሷን እንትን አድርገው ሀገር የሚጎዱ አሉ እና በዛ ደረጃ እንትን እናደርጋለን። ህገ ወጥ የሰዎች ዝውውር በዚህ አካባቢ አለ አውዳለን የተያዙ ነገሮች አሉ አሉ። በህግ ላይ የተከተለው ያሉ ነገሮች አሉ። አዎ፣ ታዲያ ይህ ሁሉ እስኪሆን አትሌቲክሱን በበላይነት የሚመራው ፌዴሬሽኑ የት ነበር? ለምንስ ነገሮችን ቶሎ መቅረፍ አቃተው? ፌዴሬሽኑ ያው ሌላ አስገዳጅ ህግ ውስጥ ከሚገባ ያለውን የሚያስቀጥል ባልነው መሰረት በዛ ሄደን ያው ዋጋ ከፍለናል ማለት ነው። ወደ ተኩም ስንሄድ በተወሰነ ደረጃ የተጣሉ አሰልጣኞች ነበሩ። እነሱም በዚህ ህግ መሰረት የሚዳኙበት አትሌቶችም በዛው ህግ መሰረት የሚዳኙበት ለምሳሌ ማናጀሮችም የአትሌት ተወካዮችም በዚህ ሕግ መሰረት የሚዳኙበት አሰራርን እንዘረጋለን። ኢትዮጵያ በዓለም አደባባይ የከበረችበት አትሌቲክስ ከዚህ ቀደም የነበረው ትልቁ መገለጫ የአሰልጣኞችና ና የአትሌቶች የቡድን ስራ ነበር። ኢትዮጵያ ብሔራዊ ቡድን መፍረስ ለግላዊነትና ለግብዝነት በር ከፍቷል የሚለው ፌዴሬሽኑ በቅርቡ ብሔራዊ ቡድኑን በተመለከተ ውሳኔ እንደሚሰጥም አሳውቋል። የብሔራዊ አትሌት ዝግጅትን እንግዲህ ያው እናንተም ትደግፉን አላችሁ ብዬ አስባለሁ። ስራዎች ከእናንተም በጣም ይጣፈልጋል። ባህልና ስፖርት ሚኒስቴር በጣም ብዙ ነገሮችን እየደገፈን ያለው ህዝቡም ሚዲያውም ጠቅላላ ጉባኤያችን ያው ጠንካራ ጉባኤ ነው የሚፈልገው። እንደዚህ አይነት ስራዎች እንድንሰራ ነው። እንግዲህ ለዚህኛው ውድድር ካለው ጊዜ አኳያ ይሄንን አላደረግንም። ከዚህ ዓመት ጀምሮ ግን ወደ ቦታው እንደምንመልስ ያው ቃል እንገባላቸዋለን። ትግሎች አይኖሩም ማለት አይደለም። በዚህ በተበታተነ ውስጥ የሚጠቀሙ ስላሉ በጣም ይታገሉናል። እናንተ ደግሞ ለሀገር የሚጠቅመውን እኛም ለሀገር የሚጠቅመውን እናደርጋለን የአትሌቲክሱ ችግር በውጤት ብቻ ሳይሆን አለም አቀፍ ውጤት ያለው ፌዴሬሽኑ ከአለም ደካማ አካሄድ ላይ የሚገኝ መሆኖም ተቋሙ እራሱን ለመቀየርም ይህ ትክክለኛው ጊዜ መሆኑን ያመላከተ እንደነበር ተገልጿል ይህ ቤት አለም አቀፍ ቤት ይመስላል ወይ አንመስልም ውጤታችን ብቻ ነው አለም አቀፍ ያለው እውነት ለመናገር ግን ስራ አስፈጻሚ ብቻ ተጠያቂ መሆን የለበትም ሁልጊዜ ስራ አስፈጻሚም አራት አመት ይቆያል ያው ማስተካከል ካለበት ያስተካክላል ካልሆነ ሁለት ሶስት ወር አመት ከቆየ ተጣልፎ እዛው ይቀራልና፣ ዋናው ቤታችን ማዘመን ከኮሚኒኬሽን እስከ ጽህፈት ቤት ሁሉ ቴክኒክ፣ ዘመናዊ ስፖርቱ ዘመናዊ አትሌቲክስ ምን ይመስላል የሚለው እሱ በቅርብ ጊዜ ያው ተስፋ አደርጋለሁ በጋራ ሰርተን እናሳያቸዋለን ብለን እናስባለን። ይሄ ፌዴሬሽን አንዱ የተጎዳበት ከአምስት ዓመት በፊት ሪፎርም ለማሰራት ሪፎርም ከተጠና በኋላ የዛሬ አራት ዓመት ወደ ስራ ሊገባ ሲል ሪፎርሙ የተጠናበት አግባብ ጥሩ ነው ሰራተኛ የሚመደብበት ጋር ግን ሰው ተኮር ሆነ በሚል ያ ሪፎርም ተጥሏል ማለት ነው። ስለዚህ ያ ሪፎርም አብዛኛውን ነገር አይተናል፣ ጥሩ ነው ማሻሻያዎች አድርገንበት ጉባኤያችን ሊያጸድቀን ከጥር ወር ጀምሮ ወደ ስራ እንደምናስገባ ያው ከወዱ ልንገልጽላችሁ እንወዳለን። የሀገር መገለጫ የሆነው አትሌቲክሳችን የክብር ካባውን ዳግም በዓለም አቀፍ መድረክ መላበስ እንዲችልም የመሰረተ ልማት የአገር ፍቅር የዘመነ ስልጠናና ዓለም አቀፋዊ አሰራርን የሚከተል ተቋም መገንባት ቀጣዩ የቤት ስራ ሆኗል። አስራ ዘጠነኛው የአዲስ አበባ ከተማ ህዳሴ ዋንጫ ትላንት በአዲስ አበባ ስታዲየም በይፋ ሲጀምር በመክፈቻው ጨዋታ መቻል ቅዱስ ጊዮርጊስን አራት ለባዶ አሸንፏል። የመቻሉ አሰልጣኝ ሙሉጌታ ምህረትና የቅዱስ ጊዮርጊሱ አሰልጣኝ ፋሲል ተካለኝ በአዲስ አበባ ስታዲየም በደጋፊዎች ፊት መጫወታቸው የተለየ ስሜት እንዳለውም ለኢትዮጵያ ቴሌቪዥን ተናግረዋል። ምህረት ተስፋዬ ተጨማሪ አላት። ሁልጊዜ ደጋፊዎቻችን ተደስተው ከሜዳ እንዲወጡ እንፈልጋለን። ምንም ጥያቄ የለውም። እኔ ማለት የምችለው አንድ ነገር ብቻ ነው። ይሄ ትልቅ ቡድን ነው፣ ታሪካዊ ቡድን ነው። ይህን ቡድን እንዳለ ለማስቀጠል በአንድነት በመተማመን በፍቅር መቆም ይጠበቅብናል፣ ብያስ። 19ኛው የአዲስ አበባ ከተማ ሕዳሴ ዋንጫ በትላንትናው ዕለት ቅዱስ ጊዮርጊስ ከመቻል ባደረጉት የአዲስ አበባ ስታዲየም ጨዋታ ጅማሮን አድርጓል። በ2017 በመጨረሻ ሳምንት በአቻ ውጤት ካጠናቀቁበት ጨዋታ በኋላ ከሊጉ ጅማሮ አስቀድሞ በሲቲ ካፕ ጨዋታቸውን አድርገዋል። ሁለቱም ክለቦች በስብስባቸው በርካታ ለውጦችን አድርገው በቀረቡበት ጨዋታ መቻል አራት ለባዶ አሸንፏል። ባለቀላቸው የበዙ ሙከራዎች ካልታጀበው የመጀመሪያ አጋማሽ በተለየ ሁለተኛው 45 የተለየ መልክም ነበረው። መቻል አራት ግቦችን በ ያስቆጠረበት ጨዋታ ኮለንኮፋና ዮሴፍ ታረቀኝ አንዳንድ ግቦችን ከመረብ ሲያሳርፉ ቸርነት ኩክሳ ሁለት ግቦችን አስቆጥሯል። መቻል ከረፍት መልስ ያደረጋቸው ቅያሬዎች ቡድኑን አሸናፊ ያደረጉ ነበሩ። ሁለት ልጆች ቀይረን ገብተን ነው ከረፍት በኋላ ከጎል ጋር የተገናኘ ነው ግን እንደ መጀመሪያ ጌም ያው ቲማችንን ለማየት ስለሆነ ጥሩ እንቅስቃሴ ነው። እኛ የምናስበው ሊጉ ላይ ተከታታይ ብዙ ጌሞች ስላሉ የምናስበው ትልቅ ውድድር ላይ ወጥ የሆነ ቲም ይዘን ለመቅረብ ስለሆነ ብዙም ይሄ ክለባችን የምናይበት ስለሆነ የዛሬው ከሞላ ጎደል ሁለት አይነት መልክ ቢኖረውም ግን ሁለተኛው አርባ አምስት ላይ የተሻለ ነበረ። በስብስቡ በርካታ ለውጦችን አድርጎ በወጣትና አዳዲስ ተጫዋቾች የገባው ቅዱስ ጊዮርጊስ ግብ ጠባቂው ኮክዌዝ በቀይ ካርድ ከሜዳ በመውጣቱ በጎዶሎ ለመጫወት ተገዶም ነበር። በመጀመሪያው አርባ አምስት እኔ ከአንቺ የተለየ አመለካከት ነው ያለኝ። በደንብ ጨዋታውን ተቆጣጥረን ተጫውተናል። የግብድሎችም አግኝተናል። ያንና አላስቆጠርንም። ጥሩ በተጫወትንበት ሰዓት ሁለተኛው 45 ደግሞ በመጀመሪያው ደቂቃዎች ጎል ማስተናገዳችንና እና ቀይ ካርዱ ጨዋታውን ለውጦታል ብለን እናስባለን። በተለየ ሁኔታ ሜዳ ላይ እኛ ይዘን ከቀረብነው ቡድን አንጻር በጣም የተራራቀ ልዩነት ነበረን ብለን አናስብም። በአዲስ አበባ ስታዲየም በደጋፊዎች ፊት መጫወታቸው የተለየ ስሜት እንደነበረው አሰልጣኞቹ ተናግረዋል። ጥያቄ የለውም። የሁላችንም ፍላጎትና ስሜት ስለሆነ አዲስ አበባ ስታዲየም ላይ በየሀገሩ ላይ ከደጋፊ ጋር መጫወት ያስደስተናል። ነገ ከነገ ወዲያ ደግሞ ስቴዲየሙ ሞልቶ መናየበት ይሆናል ብዬ አስባለሁ እና እጅግ በጣም ደስተኞች ነን። እንግዲህ ከረጅም ጊዜ በኋላ ነው ሜዳውን ተመልካች ፊት አምጥተን ማሳየት ነው የፈለግነው። ለምን በተለይ ወጣት ተጫዋቾቹ ይህንን አትሞስፌር አያውቁትም። ስለዚህ አንዱም ታርጌታችን ብዙ ወጣት ተጫዋቾች ወደዚህ ይዘን የመጣ ነው። አመቱን ሙሉ ከዋናው ቡድን ጋር ተቀላቅለው የሚጫወቱ ስለሆነ ይህን ስሜት እንዲረዱና እንዲያዩ ነው ወደዚህ ይዘን የመጣ ነው። እኛ የምንፈልገውን አይተናል። በውጤት ደረጃ አልተሳካልንም ግን እንማርበታለን። ከውጪ በስድስተኛ ሳምንት የእንግሊዝ ፕሪሚየር ሊግ የተጠበቀው የአርሰናልና የኒውካስል ዩናይትድ ጨዋታ በአርሰናል ሁለት ለአንድ አሸናፊነት ተጠናቀቀ። መድፈኞቹ በሴንት ጄምስ ፓርክ ኒውካስል ዩናይትድ ማሸነፋቸውን ተከትሎም የነጥብ ልዩነታቸውን ከመሪው ሊቨርፑል ወደ ሁለት ዝቅ አድርገዋል። ፉላምን ማሸነፍ የቻሉ አስቶን ቪላም በውድድር ዘመኑ የመጀመሪያ የፕሪሚየር ሊግ ድሉን አሳክቷል። ህሊና ዳነ ተጨማሪ አላት። በስድስተኛ ሳምንት የእንግሊዝ ፕሪምየር ሊግ መርሃ ግብር አርሰናል ከኒውካስል ዩናይትድ ጋር ያደረገውን ጨዋታ ሁለት ለአንድ በሆነ ውጤት አሸንፏል። በሴንት ጀምስ ፓርክ በተደረገው ጨዋታ መድፈኞቹ እስከ 83ኛው ደቂቃ የኒውካስሉ የፊት መስመር ተጫዋች ኒክ ቦልተማደ ባስቆጠራት ግብ ሲመሩ ቢቆዩም በመጨረሻዎቹ ደቂቃዎች ባስቆጠሯቸው ሁለት ግቦች አሸንፈው መውጣት ችለዋል። ሴንት ጀምስ ፓርክ ላይ የሚፈተነው የሚካኤል አርቴታ ቡድን በሁለተኛው አጋማሽ መልካም እንቅስቃሴን ያደረገ ሲሆን ተቀይሮ የገባው ሚካኤል ሜሪኖ 84ኛውን ደቂቃ ላይ በማስቆጠር አርሰናልን አቻ ማድረግ ችሏል። ሚኬል ሜሬኖ በ2025 ከየትኛውም የአርሰናል ተጫዋች በላይ ሰባት የፕሪምየር ሊግ ጎሎችን ማስቆጠርም ችሏል። ጨዋታ ወደ ተጨማሪ ሰዓት አምርቶ ሊጠናቀቅ ጥቂት ደቂቃዎች ሲቀሩትም ጋብሪኤል ማጋሌሽ ከማርቲን ኦዲጋርድ የተሻገረውን የማዕዘን ምት በጭንቅላቱ በማስቆጠር አርሰናልን አሸናፊ አድርጓል። ሶስት ተከታታይ ጨዋታዎች ከተሸነፉበት ሴንት ጄምስ ፓርክ ሶስት ነጥብ በመያዝ የተመለሱት መድፈኞቹ ከሊጉ መሪ ሊቨርፑል ያላቸውን የነጥብ ልዩነት ወደ ሁለት በማጥበብ ወደ ፍክክሩ ተመልሰዋል። ካደረጋቸው ሰባት የ የፕሪምየር ሊግ ጨዋታዎች አንዱን ብቻ ማሸነፍ የቻለው ኒውካስል ዩናይትድ በበኩሉ በሊጉ 15ኛ ላይ ተቀምጧል። አርሰናል ከ2023 በኋላ 36 የማዕዘን ኳሶችን በማስቆጠር የሚስተካከለው የለም። በሌላ ጨዋታ አስቶንቪላ ለመጀመሪያ ጊዜ አሸንፏል። በቪላ ፓርክ ከፉልሃም የተጫወተው አስቶንቪላ ሶስት ለአንድ ለ1 ያሸነፈ ሲሆን ባለፉት ዘጠኝ ጨዋታዎች ጎል ማስቆጠር የተሳነው እንግሊዛዊ አጥቂ ኦሊ ዋትኪንስ፣ ጆን ማጊን እና ኤሚሊያኖ ቡንዲያ የአስቶን ቪላን ግቦች አስቆጥረዋል። የፉልሃምን ብቸኛ ግብ ራውል ሄሚኔዝ አስገኝቷል። በአሰልጣኝ ኡናይ ኤመሪ የሚመራው አስቶንቪላ በውድድር ዓመቱ የመጀመሪያ ሶስት ነጥቡን ያገኘበት ጨዋታም ሆኗል። በእንግሊዝ ፕሪምየር ሊግ እስካሁን በተደረጉ ጨዋታዎች የመጀመሪያ ሽንፈቱን በዚህ ሳምንት ያስተናገደው ሊቨርፑል ሊጉን በ15 ነጥቦች መምራቱን ሲቀጥል፣ አርሰናል በሁለት ነጥቦች ርቆ ተከታዩን ደረጃ ይዟል። በርንሌ፣ ዌስትሃም ዩናይትድ እና ወልቭስ በወራጅ ቀጠናው ይገኛሉ። የሊጉን ከፍተኛ ግብ አስቆጣሪዎች ደረጃ ኤርሊንግ ሀላንድ በስምንት ጎሎች ሲመራ፣ ጃግሪሊሽ አራት ለግብ የሆኑ ኳሶችን አመቻችቶ በማቀበል በቀዳሚነት ተቀምጧል። በስፔን ላሊጋ ስድስተኛ ሳምንት ባርሴሎና ሪያል ሶሲዳድን በማሸነፍ መሪነቱን ከሪያል ማድሪድ ተረከበ። ባርሴሎና በሜዳው ሪያል ሶሲዳድን ትላንት ምሽት ሁለት ለአንድ በማሸነፍ ነው መሪነቱን የተረከበው። ጁልስ ኮንዴና ሮቤርት ሌቫንዶቭስኪ ለባርሴሎና ሁለቱን ግቦች ሲያስቆጥሩ፣ ኦድሬዞላ ደግሞ የሶሲዳድን ብቸኛ ግብ አስገኝቷል። ውጤቱን ተከትሎም ባርሴሎና ነጥቡን 19 በማድረስ ሪያል ማድሪድን ባንድ ነጥብ በልጦ መሪነቱን ተረክቧል። ትላንት በተደረጉ ሌሎች የላሊጋ ጨዋታዎች ሪያል ቤትስ ኦሳሱናን ሁለት ለባዶ፣ ኤልቸ ሴልታ ቪጎን ሁለት ለአንድ እንዲሁም ሴቪያ ራዮ ቫይካኖን አንድ ለባዶ አሸንፈዋል። ዛሬ ቫሌንሲያ ከሪያል ኦቬዶ ጨዋታቸውን ያደርጋሉ። በጣሊያን ሴሪያ አምስተኛ ሳምንት መርሃ ግብር ኤሲ ሚላን ናፖሊን በማሸነፍ መሪነቱን ተረከበ ኤሲ ሚላን በሜዳው ናፖሊን ሁለት ለአንድ በማሸነፍ ነው ትላንት ምሽት መሪ መሆን የቻለው ሳለሜከርስ ና ክርስቲያን ፖሊሲክ ለሚላን ኬቪን ደብሮይነ ደግሞ ለናፖሊ ግቦችን አስገኝተዋል ኤሲ ሚላን 57ተኛው ደቂቃ ላይ ኢስቱፒናን በቀይ ካርድ ቢያጣም አራተኛ ተከታታይ ድሉን በማስመዝገብ የሴሪያውን መሪነት ተረክቧል። ሻምፒዮኑ ናፖሊ በበኩሉ በውድድር ዓመቱ የመጀመሪያ ጨዋታውን ተሸንፏል። ሮማ በበኩሉ በአርተም ዶቪክ ና ማቲያስ ሱሌ ግቦች ሄላስ ቬሮናን ሁለት ለባዶ ረትቷል። ሳሶሎ ኡዲኒዜን ሶስት ለአንድ ሲያሸንፍ ሊቼ ከቦሎኛ ሁለት አቻ ተለያይተዋል። ሴራውን ኤሲ ሚላን፣ ናፖሊ ና ሮማ በኩል አስራ ሁለት ነጥቦች ከአንድ እስከ ሶስተኛ ያለውን ደረጃ ይዘው ይመራሉ። ክሪስታል ፓላስ በኦሊቨር ግላስነር እየተመራ 18 ጨዋታዎችን ሳይሸነፍ መጓዙ ክለቡ ጠንካራ ተፎካካሪ እየሆነ መምጣቱን ተገልጿል። ቡድኑ አሁን ላይ በእንግሊዝ ፕሪምየር ሊግ 12 ነጥቦችን በመሰብሰብ ሶስተኛ ደረጃ ላይ መገኘቱ በዘንድሮው የውድድር ዓመት ክስተት ቡድን ሊሆን እንደሚችል በብዙዎች ዘንድ ቅድመ ግምት እየተሰጠው ይገኛል። ሀና ታሪኩ ተጨማሪ አላት። የ2025/26 የእንግሊዝ ፕሪምየር ሊግ የውድድር ዘመን ሲጀምር በተለምዶ ትላልቆቹ ስድስቱ ተብለው ከሚጠሩ ክለቦች ውጪ ኒውካስል፣ ፉልሃም እና ኖቲንግሃም ፎረስት የሊጉ ክስተት ሊሆኑ ይችላሉ የሚል የብዙዎች ግምት ነበር። ይሁን እንጂ ከስድስተኛው ሳምንት የሊግ ጨዋታዎች በኋላ የደረጃ ሰንጠረዡን ለተመለከተ አንድ እንግዳ ነገር መመልከቱ አይቀርም። ክሪስቲያል ፓላስ ስሙ በሰንጠረዡ ሶስተኛ ደረጃ ላይ ተቀምጧል። ከተመሰረተ 115 ዓመታትን ያስቆጠረው የደቡብ ለንደኑ ክለብ ክሪስቲያል ፓላስ ከ2013 2013 14 የውድድር ዘመን ጀምሮ በእንግሊዝ የከፍተኛ የሊግ እርከን መሳተፍ ከጀመረ ወዲህ መሀል ሰፋሪ ሆኖ አሊያም ላለመውረድ ከመጫወት ባለፈ ይህ ነው የሚባል ውጤት ያስመዘግብ ቆይቷል በእርግጥም በፓላስ ደረጃ ላሉ ክለቦች ከሊጉ ሳይሰናበቱ መቆየት እንደ ስኬት ሊቆጠር ይችላል የክለቡ ትልቅ የሊግ ደረጃም ከአስረኛ አልፎ አያውቅም ይሁን እንጂ ኦስትራዊው ኦሊቨር ግራስነር በ2024 የክለቡ አሰልጣኝ ሆኖ ከተሾመ ወዲህ ሰለረስት ፓርክ ለትላልቆቹ ክለቦች ሳይቀር ነጥብ ይዞ መውጣት እጅጉም ከባድ ሆኗል አንድ አመቱ ጎልማሳ የሚከተሉት የ442 የጨዋታ ቅርጽም ለተጋጣሚዎች አስቸጋሪ ለክለቡ ደግሞ ውጤታማ እንዲሆን አስችሎታል። አስገራሚው ደግሞ ክሪስቲያን ፓላስ ከትላንት በስቲያ ከሊቨርፑል ጋር ያደረገው ጨዋታን ጨምሮ ላለፉት 18 የነጥብ ጨዋታዎች በአንዱም አልተሸነፈም። ለመጨረሻ ጊዜ በ2024 25 የውድድር ዘመን በፕሪምየር ሊጉ በኒውካስል ዩናይትድ ሴንት ጄምስ ፓርክ ላይ 5 ለ 0 ከተሸነፈ ወዲህ ፓላሶች ሽንፈት የሚባል አስተናግደው አያውቁም። ይሁን እንጂ ይህ ብቻ አይደለም። አምና ማንቸስተር ሲቲን አሸንፎ በታሪካቸው የመጀመሪያ የሆነውን ዋንጫ በኤፍኤ ካፕ አግኝተዋል። ይህም ክለቡ በአውሮፓ መድረክ ተሳታፊ እንዲሆን አስችሎታል። የውድድር ዘመኑ መጀመሪያ ላይም ሊቨርፑልን በመርታት የኮሚኒቲ ሺልድ ዋንጫን በማንሳት ደጋፊዎቻቸውን ጮቤ አስረግጠዋል፣ ተቀናቃኞቻቸውንም አስገርመዋል። በያዝነው የውድድር ዓመት ፓላሶች ካደረጓቸው ስድስት ጨዋታዎች በሶስቱ ድል ሲያደርጉ፣ በሶስቱ ደግሞ አቻ ወጥተዋል። በእነዚህም ጨዋታዎች ሶስት ግቦች ብቻ የተቆጠሩባቸው መሆኑ በዝውውሩ ሊያጡት ከጫፍ ደርሰው የነበረውን ማርክ ጉኢ የሚመራው የተከላካይ ክፍል ጥንካሬን አጉልቷል ያሳያል ወሳኝ ተጫዋቻቸውን ኤብሪቺ ዜን ለአርሰናል አሳልፈው ሲሰጡ ፊሊፕ ማቴታ ና እስማኤል ሳር ግን ጎሎቹን ከማምረት አልቦዘኑም። ክርስቲያል ፓላስ በሊጉ ና በአውሮፓ መድረክ በቀጣይ ምን ያሳየን ይሁን ብዙዎች በጉጉት የሚጠብቁት ጉዳይ ነው። ተመልካቾች ከደቂቃዎች በኋላ ሰባት ሰዓት ላይ በኢቲቪ መዝናኛ ከተጨማሪ የስፖርት ዜናዎች ጋር እንገናኛለን። ከዜና ኢትዮጵያ የሰዓቱ የስፖርት ዜና ግን በዚህ ተጠናቀቀ። ደግነት መኩሪያ ነበርኩ። በሰላም ዋሉ።